ሰላም ውድ የቻናል ቤተሰቦች እንዴት ናቸው? ሁሉ ሰላም ነው ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ የምታበረታትኝ ላይክ፣ ሼር፣ ኮመንት፣ ሰብስክራይብ እያደረጋችሁ ለምታበረታትኝ ሁሉ እጅግ በጣም አመሰግናለሁ። ደግሞ ሰብስክራይብ፣ ኮመንት፣ ሼር እያደረጋችሁ ወደ እኔ ቻናል ተቀላቀሉ እና ዛሬ አዲስ ስራ ይዤ መጥቻለው። ይህም ደግሞ የደበርጃን ቀይ ወጥ እና ቆስጣ በድንች ይሆናል። እንግዲህ የሚያስፈልጉን ግብዓቶች ለደበርጃን ቀይ ወጥ ደበርጃን፣ ሽንኩርት፣ ነጭ ሽንኩርትና ዝንጅብል፣ በርበሬ፣ ዘይት፣ መከለሻ፣ ጥቁር አዝሙድ፣ ቁንዶ በርበሬና ጨው ያስፈልጉናል። ለቆስጣው ደግሞ ቆስጣና ድንች፣ ሽንኩርት፣ ነጭ ሽንኩርትና ጅንጅብል አብሮ የተፈጨ። ወደ ስራው ስንሄድ መጀመሪያ የሞቀ ውሃ አለኝ። እዚህ የሞቀ ውሃ ላይ ጨው ጨምር ያለው ከዛ የማደርገው እና እዚህ እና ሙቁ ውሃ የዘፈዝጡትን ያልኩበት ላይ እሱ ላይ እንደዚህ አስቀምጠዋለሁ። ይኸው በዚህ መልኩ እንደዚህ አድርገን ከትፈን ትንሽ ሰዓት ሙቀሃ የፈላ ውሃ ውስጥ ትንሽ ጨው አድርገን እንደዚህ ዘፍዘፍ እናደርገዋለን። ምሬቱ እንዲወጣለት ነው። ቆዳው ትንሽ የመምረር ባህሪ ስላለው ይህን እንደዚህ እናደርግና ከዛ ወደ ስራችን ሽንኩርቴን የዚህንም እጨምራለሁ። እሳቱን ቀንስ አድርጌዋለሁ፣ ቀስ ብሎ እንዲደርስ

ሳዘጋጅ ማላየዋችሁን በጣም ይቅርታ አድርጉልኝ። ቲማቲሙን እና ቲማቲም ይገባል። በጣም ይቅርታ ቲማቲም ይጨምራለሁ። ከቲማቲሙ ጋር ደግሞ ትንሽ ካቁላለት በኋላ ቆስጣ ያየ ወልታችን እንደዚህ ይሆናል። የቤተሰቦቼ በርበሬን እንደዚህ ጨምር ያለው በጣም ማላበዛም በጣም ማላሳንሰውን ደስ የሚል ከለር እንዲሆን ይሄ ቆስጣ ደግሞ ሄው እየደረሰ ነው፣ ኦልሞስት ደርሷል። ብዙም አይቀረውም። ይሄ ሙትት ሳይል ነው የማወጣው ቆስጣው። ይሄ ሞቅ እያረኩ ነው። ውሃ ከጎን ጠብ እያረኩኝ አቁላላታለሁ። እንደዚህ እዚህ ላይ ደግሞ ትንሽ ቁንዶ በርበሬና ጨው ነው ጨምሮ። ሌላ ነገር ምንም አጨምርም። ከዛ መጨረሻ ላይ ቃሪያ ጨምራለሁ። በቃ ብዙም ማርከር ነው የሚያረግና ጣብ ያደረኩኝ ለትንሽ ደቂቃ በርበሬው እስኪጠፋ ድረስ ቃናው በርበሬ በርበሬ እንዳይ እስኪጠፋ ድረስ ብቻ አቆላላታለሁ። ያው እንግዲህ ቆስጣ ላይ ቃሪያን ጨመርኩኝ እና እሳቴን አጠፋው። ይመስላል ያው ቆስጣ ብዙ ነው የጨመርኩት ግን ፍት ብላለች። እዚህ በጣም ሳከር ነው ጨርበዋለሁ። እችን ግን ውሃ ጠብ እያረርኩ ከትንሽ አንድ በተወሰነ ደቂቃ አቁላላታለሁ። ምክንያቱም አፍ ላይ በርበሪ በርበሪ እንዳይል የበርበሪ በርበሪ የሚለው ቃና እስኪጠፋ ድረስ ትንሽ እዚ ላይ እንግዲህ ጥቁር አዝሙዴን በትንሹ ነው አላበዛም። ትንሽ መከለሻ፣ ትንሽ ቁንዶ በርበሬ አረግና አብሬ አቁላላታለሁ። በትንሹ ስለሆነ የሚሰራው አላበዛቸውም። ሱባችን ይህን መስሏል። ከዛ ደበርጃናችንን በውሃ የዘፈዘፍ ነው የነበረውን አጥልለን ውሃውን በደንብ አጥልለን ልክ እንደዚህ አምጥተን እንጨምራለን። ነጤ ነው ዶሮ የሚያስንቅ ምርጥ በዚህ ትንሽ ትንሽ ውሃ እከንሰዋለሁ፣ በቋል ብዙ እንትን አያስፈልገውም። ቅጥን እንዲል አልፈልግም። ይኸው እንደዚህ አድርጌ ያው ቤተሰቦቼ በዚህ መልኩ ደርሷል። ከዛ ጨውን ጨምራለው። ብዙም ጨው ተጠቃሚ አይደለሁም። ከዛ መከለሻዬ ትንሽ ጨምርና አንድ ሁለት ደቂቃ ከተ ተጠቅቃለች በኋላ ደግሞ አለቀ ማለት ነው። ይኸው ተመልካቾቼ ደበርጃን ወጤ እንዲደርሷል እሳቱን አጠፋለሁ። አሁን ቆንጆ ሆኗል። ጨው ምን ሁሉም አሪፍ ነው። እሳቱን አጠፋና እንግዲህ ቤተሰቦቼ በዚህ መልኩ ቆንጆ ሆኖ የደበርጃን ወጤ ወጥቷል። በሚያምር መልኩ ትን የምታው እዚህ ይመስላል። ደበርጃን ወጤ የምንሰርታችሁ የቀመሱት ሼር፣ ኮሜንት፣ ሰብስክራይብ አድርጉ። ቤተሰብ ያልሆናችሁ ቤተሰብን ይሁን። ስለምትከታተሉኝ